የባቡር እናት እንግዲህ በህድማ ማይታ ነበረ ተነበረ እንግዲህ ቅምጥል ቅንጥል አንችሎሽ እናት የሚገድል ሻት ከዚህ ቤትማ ልትቀመጪ አይገባም በማለት በእንቀልፍ ልባ ስታሰቃየትም ነበረ። በሌላ በኩል እንግዲህ ከነቃሽ በኋላ እንዲ በሰላም ነው ስትላት ሌሌ አይደናነኝ በማለት ነበር መልስ የመለሰችላት። ዴብ እንግዲህ ባረኮት ለምንድነው ደብዳቤ ላክላት እንዲሁም አበባ ይላክላት በማለት ለአደይ ተናዶና በስጭት ነበረ። በዚህም የተነሳ እንግዲህ አደይን ሊያጣት ጫፍ ላይ ደርሶ ነበረ። ሆኖም እንግዲህ ያ በረከት የሚባለው ፈጥን ደርሶ ስለ ጉዳዩ ካጣራለት በኋላ ባርኮት ምንም አይነት ደብዳቤ የሆነ አበባ እንዳለክላት ከሰማ በኋላ ይቅርታ በማለት ተመልሶ አደይ ጠይቋታል። አደይ እንግዲህ ሁሌ ጠፋተኛ ዝም ብለ የምታየው ነገር፣ የምጠራጠረኝ ከሆነ እንዴት ልመነ፣ እንዴት ልቀጥል ሁልጊዜ የተባለኛ ሁልጊዜ ይቅርታ እየሰደች አለ እኮ ማለት ስታናገረው ነበረ። ዴብም እንግዲህ እንደው ከዚህ በኋላ የመትሬን ጣንጂ አንቺን አጠረጠረሽም በማለት ነበር የመለሰላት። በሌላ በኩል እንግዲህ ቀምጠል አባቴ ናጥቼ መኖር አልችልም አቅቶኛል እትላለች። እንዲሁም ደግሞ ያ የምትወደው እንዲሁም ደግሞ ከቀናቶች በፊት አልወድሽም እያለ ሲያንከላከላት የነበው ኪንጎ ዛሬ ቤታ ጎና ሆኖ እየተንከባከባት እና እንድትጠነክር በርታት እና ጥንካሬ እየሆናት ይገኛል። ቅምትል በዚህ ሁኔታ በጣም ግራ ተጋብታለች። እንዲሁም ደግሞ ከወንድሟ ፊት ራሱ ሰላም እያለችው ሲል እንግዲህ ያቀፈ ግንባሯን እየሳመ ነበር የሚወጣው። እንግዲህ በረከትም ይህንን ነገር አይቶ፣ ኧረ መተካፈር ሚያንስ እኳን እኔ ታላቅ ወንድምሽ ነኝ፣ እባክሽን ትንሽ አፈር በይ ሲላል ነበረ እንግዲህ ኪንጎ ወደ ቅንጥል የዞረ ይመስላል። ካሁን በኋላ ዴይን ዞር ብሎ የሚያየት አይመስለኝም። ቢያያትም እንግዲህ ምንም የሚላት አይመስለኝም ማለት ነው። አሹ እንግዲህ ሮማን ሶሪ ለብሳ ወደ ውጭ እወጣለሁ በማለት ወታ ነበረ። አሹ እንግዲህ ብለሽ ብለሽ ደግሞ ቦላ የለብሽ አይደለም ሮማን፣ አንቺ የሚያምርብሽ የአቀሚስ ሽንሽን ነው እንጂ ይህ አይደለም። ስለዚህ ህን ልብስ አውልቀው በማለት ሲጣልም ነበረ ነገር ግን እዚህ ጋር ሮታ ናት እንድትለብስ ያደረገቻት። በሌላ በኩል እንግዲህ የፍቅር ናት የቤቱን ስራ በሮማ ፈንታ ሮታና ፍቅር ተጋግዘው እንዲጨርሱትና እንዲሰሩት ታዛቸውም ነበረ። ነገር ግን ደከማቸውና ማረፍ አለብን በማለት እርስ በርሳቸው ውአንጭ አታንጭ እየተባባሉ ይነጋገራሉ። እት እየመጣቸው ነቆይ እንድነው እንደዚህ የሚያጣላቸው ማለት መነሰችላቸው እንዴ? ማየ በጣም ደክሞኛል። እዚህ ይባላሉ። አያችሁ አይደለም? ሩዋን በእናንተ እድሜ ነች፣ ግን ደግሞ የእናንተን ጸባይ ይችላል። እንዲሁም ደግሞ የሁሉ ስራ ሰርታ በቃ ደከመኝ አትንም፣ ግን እናንተ እየንከራከላችኋት ሁሉ እንኳን ትሰራላችኋለች። እስቲ ለአንድ ቀን እንኳን ድካማ ይሁላት በማለት ስታስተምራቸውም ነበረ። እንግዲህ ሁለቶችም ተጋግዘው የእሷን ስራ ሰርተዋል ማለት ነው። ፍቅርም እንግዲህ ዛሬ ቤቱን ፋዘነት አድርጋ አጽግተዋለች። አሹብ እንግዲህ እስኪ አንዳንዴ እንደዚህ ስልክ ላይ ዝም ብለሽ ተጎልተሽ ሶፋሬ እንደው ከምትጠቀጠቂ ሴት መሰለኝ ነው። የቤቱን ጽዳት ምንም ምንም ሰሪ እዚህ አልነበረ። ከዚህ ጋር እንግዲህ እትዬ የሰራችው ነገር በጣም ጥሩ ነው። ባደላይ የሰሩት ግፍ በደል በሮማ እንዲደገም አልፈለገችም። ያደረገችው ነገር ምንድ ነው? በሰራተኛ ቦታ ሆነ የቤቱን ስራ ስትሰራ ምን ያክል ድካም እንዳለ፣ ምን ያክል ብዙ ነገር እንደምትሰራ አንድ ሰራተኛ ስትቀጠል እንዲሁም ደግሞ ከነዛ ነጭ ነጫ ጸባያቸው ጋር የሚከተላትና ወይም የሚደርስባት አንዳንድ ነገሮች በጣም ከባድ ናቸው። ሁኖ ምትዬ ማስተማር የፈለገችው ለፍቅር ምንድን ነው ጥሩ ጸባይ እንዲኖራት እንዲሁም ደግሞ የሰው ድካም እንድትረዳ አንድ ሰው ደክሞኛል ለራፍ ብሎ ሲናገራት እንግዲህ እሷን ይህን ድካም እንድታውቀው በማለት ነው ይህን ነገር ያሰራቻቸው። እንግዲህ ሮማንም የቅምጥል አባት ለጠይቃት ያው ስለሞተ ሀዘኗን እስኪበት ሰው በማለት ነበር የሄደችው። ተመሳ ከመጣሽ በኋላ እንግዲህ ያው ቅምጥልም በደህና እንደሆነች አየቻት። ከዛ ኪንጎ ነበር የሸኛት ማለት ዳይመንድ ዳይመንድ ናሸኝ ትለዋለች እንግዲህ ዳይመንድ ሲሸኛት በደስታና በፈገግታ ነው የሚሸኛት። አሹም እንግዲህ ያው ሮማን ከመጣችለት በኋላ በል እስከ ሲደርስ ተከትለ ሀት ከመጣሃልና ከደረስክልኝ ከአሁን በኋላ ዞር ነው ሄድ ይለዋል። እንግዲህ የፈረደበት ዳይመንድ መሼ በማለት ሁለት ወንድማማቾች እንግዲህ እያላገጡ ማለት ይቻላል። የተመልሰው ወደ ቦታው መጥቷል ማለት ነው። እንግዲህ ሮማን ወደ ውስጥ ከገባሽ በኋላ ምንድነው እየችው ነገር ፍቅር እያጸዳች ፍቅር ስትላት ምን የራሽ ነው ስትላት፣ እንግዲህ ያው የአንቺው ስራ እየሰራሁልሽ ነው በንጌ አለችና ወዲያውኑ መጥረጊያውን ሰታታለች ማለት ነው። ሮማን እንዲህ እትዬ ነገሮች በዛሬ ያስበቅጃ ነው ያልኩት የቅምጥልን አባት መሞቱን በተመለከተ በቃ ህዞች በርችልላት እኮ ነው የሄድኩት፣ ትላታለች ምን አገባኝ። አንቺ ምን አገባሽ? ሲጀመርኩ የቤት ሰራተኛ ነሽ፣ እዛም እዚህም እንደፈለግሽ ስትዞር የተመጫለሽ አይደለትን። አንከላክላ ስትሰራ የነበረውን ስራ ራሷ እንድትሰራ ታደርጋለች። እንግዲህ ሮማንም እሺ ነው ማለት ነው የሰራችው። ወዲያውኑም እንግዲህ ሮታ አመጣችና፣ ሮማዬ በቃ እስኪ እኔ አንተ እንድትለቃቸው ልብሶች አሉ እነሱን ለኪ፣ ትላታለች የፊት ልብስ በቃ እኔ ዝም ብለሽ አደይ እንግዲህ ከዴብ ጋር ስለተቃየመች ና ስለጠረጠራት በጣም ከፍቷት ቁጭ ብላ ነበረ። በዚያ የተነሳ እንግዲህ ያ በረከት አግኝቷት ምነው ሲላት ዴብ አስቀየመች ሲያት በቃ ሁ ትንሽ ተጋጭቼ ነው ደህና ነኝ ትላለች። ወደ ቤትም ከመጣች በኋላ ለሌሊት ትነግራታለች ሁሉን ነገር እንግዲህ የባርኮት እናትም ተኝታ ነበረ ተኝታለች። ንገሪኝ ምንድን የተፈጠረው ትላታለች። ሌሊ እንግዲህ አደይም ምንም ነገር ሳትደብቅ በቃ ጠረጠረኝ። ምን አበብ የሚጠልኝ የእሱ መስሎኝ ተቀበልኩት ነው ያለቻት። በዚህ የተነሳ ተጣላ ምኑ ጥየው መጣው ወስትራት የባቡሬናት እንግዲህ አይ አይ ወጣትነት እኮ በጣም ፈተና ብዙ ነገር የሚታለፍበት ነው። ይውልሽ ልጅ አሁን ምን ተተኝተለች? ሁላችሁ ነው ሁሉ ነገር ያወራችሁት? እኔ ምን ተኝን ተነበርኩኝ ና ወንድ ልሽ ሄደ ብለሽ ማዘን የለብሽም፣ መከፋት የለብሽም። ተደሰች ከመጣ ይምጣ፣ ካልመጣ የራሱ ጉዳይ ማለት እንግዲህ ምክሯን ልገዘች ያል አዳይ ሚግል እንዴት ብሎ ማለት ጠየቀች። ሲጀምር እንደዚህ ያላደረግሽው አድርገሻል ያልሰራሽውን ሰርተሻል ከሚሉ ሰዎች መሸሽ ነው ያለብሽ አለቻት። እንደዚህ ስትናት እንግዲህ ሌሌ በጣም ፈርታ ነበረ። ምክንያቱም አዴብ እንደሚወዳ ስለምታቅ ያው አዳይ ምክሯን የምሰማ መስላል ነበረ። እንደዚህ ያብሩ እያለ ግን፣ ወዲያ ወዲያውኑ ይቅርታ ሊጠይቅ መጥቷል። ምክንያቱም እውነቱን አውቋል። እንግዲህ እዚህ ጋር ትልቅ ተጽዕኖ የፈጠረው ወይም ደግሞ እንዲታረቁ የረዳቸው ባርኮት ነው። ባርኮት የችግሩ መንስኤ ቢሆንም ግን ደግሞ ታርቋል። ለሱ ሲደወልለት ስልክ አይ ምንም ነገር አላኩም። ና ነው ስልክ የደወለውም እንግዲህ የባብሬ ነበረ። በዚህ ስልክ እንዴት ነው አምራ ተልኳል ብሎ ሲያጣራ የምንም ነገር አልላኩም፣ አላወራውም፣ አጻፍኩም የሚል መልዕክት ከሰማ በኋላ ያን በቀለቦታ ተረጋጋ። ወይኔ ምንድነው ያጠፋሁት? ትላል። እዚህ ጋር ግን ሁሌም ደብሳታታል። ሁል ጊዜ በጠርጣሪ የሆነ ነገር ካየ አንቺ ነሽ ወይ፣ በቃ ሊያምናት አልቻለም። እንግዲህ የፍቅር ነገር እንደዚህ ያንጨረጭራል ማለት ነው። አደይ፣ እባክህ መነኝን፣ ምንም የሰራሁት ያጠፋሁት ነገር የለም በማለት ነበር የመለሰችለት። ቢሆንም አላመናትም ነበረ፣ ግን ሄዶ ይቅርታ ከጠየቀ በኋላ ቆይ ግን ሁሌ ይቅርታ ይሰለቻል፣ እጥለዋለች እውነት ነው። ሁላ ይቅርታ እንግዲህ ዘለቻ የልብን ልብን ካደረሱ በኋላ ይቅርታ ምን ያደርጋል። እሺ ተባብለው እንግዲህ የባርኮት እናትም በቃ እኔት ስትላት ሚሊ ወዴት አለች ያው ቅምጥል ለማየት ብላለች። እንግዲህ ዴብ ማለት ይሄ ነው ብላም ተዋወቀችው። ከተዋወቀችው በኋላ አሁ በማለት እንግዲህ ታይዞ ወጥተዋል። በሌላ በኩል እንግዲህ ቅምጥል ባቡሪን ካገኘችው በኋላ ቆይንም ብለት ማዘሯ ለምን እዚህ ቤት አይመጡም። ይህ ቤት እንደሆነ ለሁላችንም ይበቃል ብለዋለች። እንግዲህ የቅብጥል ልብ ንጹህ ነው። በህልሟ እንዳየችው አልነበርም ማለት ነው። ማዘሯ ማዘሯ ግን ስም የላትም እንዲ አራግፍ ነው። ስሟን ያወቃችሁ እንግዲህ ሹክ ባሉኝ። በሌላ በኩል እንግዲህ በአሁኔ በጣም ተደስቷል እህት ስላገኘ እንዲሁም እናት ሚዳና ስለሆነችለት በዛ ላይ ደግሞ እንግዲህ ሌሊም ስላለች ማለት ነው። ተደስቶ ፋዘን ልጥ እያለ አሁን የራሱ ኑሮ ይኖራል እንግዲህ የባቡሬ እናትም በቃ እሷ ያደረጀ ስለሆነች ልክ እንደ ልጅ የማየት እና ብቻዋን ለግባት አልችልም በማለት ነበር ሄዳቸው። እንግዲህ አጭር ቤዛ እና ቴና ደግሞ በቃ ስራችን እዚህ በኋላ ተጠናበር ለማለት ይሰነባበታሉ። ያው እነሱ ተጠርተዋል። ስለዚህ ወደ ቤት ሽሽ ስራታለች። ቤዛም እንግዲህ ወዴት ሊሄድ ይችላል ቤት እኮ የለም ማለቻት። እንደፈለገሽ አገበኝ ስራችን መለያየት ነበር ተሳባተድና ቴና ከዚህ በኋላ ከፊቴ እንዳለሽው ማለት ጥላት ትሄዳለች። አጭሪትም ቆማቀረች ቀረች። በመንገድም እንግዲህ ያ ዳይመንድ ያገኛታል። እዚህ ሰፈር ምን ትሰራለሽ በማለትም ሲጠይቃት ምን አገባን ያለቸው ያለችው ምንም እየፈራችሁ አልነበረም። ሆኖም እንግዲህ በቃ ጠፊ በማለት ያባራታል። እንደዚህ እያወራት እያለ እንግዲህ እጅ ጠምዝዟን ነበረ ዱላን ቦሻል በማለት ሊሊና የባጉሪና ሲመጡ ግን በድንጋይ ልትፈረክሰው ስትል ዳይመንድ በጣም ነበር የፈራው። ወንድ ያላይ ከታ በቃ ምን ምን ጥበቅ ካልፈለግኩ እያለች እኮ ነው ነበር ያላት። በግድን የሆን አለችኝ ፌዘን ብሎ እንግዲህ ያው ሊያዋርዳ ነበረ። እሷም እንግዲህ አንቺ ሴት አሰዳቢ በማለት ተናግራታለች ማለት ነው። ቤዛም እንግዲህ እዛ ፊት እንድጠፋ ተደርጋለች። ደብም እንግዲህ አዴን እየሸኛት ነው ለቅሶ ቤት ለመሄድ። በመንገድም እንግዲህ እንዴት ናቸው ቶምና ጀሪ እያላቸውም ነበረ ዳይመንድ እንግዳ ነው አብረን እንሂድ ሲባል እንግዲህ ዳይመንድ የሚለቅሰው ቤት መሄድ አልወድም አልወድም በጣም ጭንቅኛ ለነፍሴ ነው፣ ግን በጣም የምትደርሰው እና እንደው አሁንማ ማ ሳታይ ከቀረች ቦታ አንጠባጥለኝ ያለ ቅምጥል በማለት እሺ ብሎ ከአዳይ ጋር ለመሄድ በዛሬው ቪዲዮ እንግዲህ ፈቅዶ ሄዷል። እስካሁን አላገኛትም። እንግዲህ ቴፍም እንግዲህ ቲና እንደሆነች ያናን ስራ የሰራችው ገብቶታል። በግድ እንግዲህ አሹን ካላስገባኝ እያለች እያቆላመጠችው ነው እንግዲህ የፍቅር እናትም ሁለተኛ ዚህ ቤት እንዳለሽ ብትላት ምንም እየሰማቻት አይደለም። ዝም ብላ ትመላለሳለች ትመላለሳለች። በቃ አሹ እንግዲህ እች ልጅ እንዳታስገባት በማለት ተነግሮታል። አሹም እሺ ብሏል። እንግዲህ ሮማን እንግዲህ ወደ ውጭ ምግብ መብላት አለብኝ ሀገሩ ማየት አለብ ስትል አትሄጂም ይላታል። እዚህ ጋ ግን ሩታ ማድረግ የፈለገችው ነገር አሹ እንዲቀናና ሁለቶችን ፍቅራቸውን እንዲገላለጹ የምታደርገው ጥረት ነው፣ ላለውን በበኩሌ ምክንያቱም ወጣ ያለ ልብስ እያለበሰች ነው። እንደገና ደግሞ መጋን ተጀመረ። ሩታን በቃ ገባኝ። ቀንተነ ይድላላለችውን ግን በሁኔታው ሲንጨረጨር ተረድተዋለች። የሩታ ሀሳብ እንግዲህ ጥሩ ነው። መልካም የፍቅር ጊዜ ይብለናል። የዛሬው ቪዲዮችን እንግዲህ ይህን ይመስላል። መልካም ጊዜ ሆነላችሁ።